የብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቡ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች፣ የተሻለ ምንዛሬ ከተጨማሪ ሽልማት ጋር፣ ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺ ዶላር መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቡ በቀጥታ ይገባል። ዘመናዊ፣ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነጻ ነው። የካሽጎ መተግበሪያ ለአጠቃቀም ቀላል ያልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕስቶርና ጎግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ይላል አጋራችን ስለሆነ እጅግ ነው ምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ቆይታችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ እያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ፕሮግራሙ ፉትቦል ካፌ ነው። የዛሬ ምሽት የሚደረገውን የኮንፈረንስ ሊግ ጨዋታ እናንሳ። በቼልሲና በቤት መካከል ይደረጋል። ሁለቱ አሰልጣኞች ከዚህ በፊት አብሮ የመስራት ታሪክ አላቸው። ጨዋታ ውስጥ ምን ሊመስል ይችላል የሚለውን ደግሞ ጥቂት እንመልከት። አዎ፣ ልክ ነው። ሁለቱ አሰልጣኞች በጣም የቅርብ ሰዎች ናቸው። እንዲያውም እሱ ልክ እንደ አባት ፋዘር ፊገር ነው የሚላቸው ኤንዞ ማሬስካ እና ዛሬ ሁለቱም ቅድም ላለው ሪያል ቤቲስ በታሪኩ ለመጀመሪያ ጊዜ አውሮፓ ውድድር ለማሸነፍ በታሪኩ ቼልሲ ደግሞ በማሬስካ ስር የመጀመሪያውን ዋንጫ ብቻ ሳይሆን ከብሉኮ መምጣትና ከሮማን አብራሞቪች መውጣት በኋላ የመጀመሪያ ዋንጫውን ሊያሸንፍ የሚችልበት ጨዋታ ነው። በፖላንድ የሚደረግ ነው ቭሮስላቭ የምትባል ከተማ ውስጥ። ስለዚህ በጣም ትልቅ ጨዋታ ነው፣ ግን የውድድር ዘመኑ ገና ሲጀመር ይላል። ትላንትና ለብዙሀን መገናኛዎች በሰጠው ጋዜጣዊ መግለጫ ላይ ማኑ አሰልጣኙ ማኑኤል ፔሌግሪኒ እንዳሉት ለኤንዞ ቴክስት አድርጌለት ነበር። ገና የሊግ ጨዋታዎቹ አሁን በዩኤፋ አዲሱ ፎርማት ሁሉም ውድድሮች የሊግ ፎርማት ነው ያላቸው። ስለዚህ ገና ሲጀመር አልኩት፣ አጭር መልእክት እኔ ላኩለት፣ በፍጻሜው ጨዋታ አገኝሃለሁ አያለሁ፣ በፍጻሜው ጨዋታ ላይ አልኩት። ከዛ የግማሽ ፍጻሜ ጨዋታችንን እንዳሸነፍን ደግሞ ደወልኩለታለሁ። ምክንያቱም ከዚህ በፊት በዌስትሃም አብረን ሰርተናል። በደንብ አንዳችን አንዳችን የምናስበውን ነገር እንተዋወቃለን። ትልቅ አሰልጣኝ ይሆናል ነውም ነው ደግሞ አሉ። ትልቅ አሰልጣኝ ይሆናል ደግሞ ነው የሚል አስተያየት ሰጥተዋል። በሁለቱ መሀል የረጅም ጊዜ ትውውቅ ነው ያለው። እሳቸው አሰልጣኝ፣ እሱ ተጫዋች ሆኖ ማላጋ አካባቢ የመካከለኛው ምስራቅ ሰዎች ገንዘብ ብዙ ገንዘብ ኢንቨስት ያደረገው የሆነ ጊዜ ተጫዋች በገፍ ያስፈርሙ ነበር። ሳንቲ ካሶርላን፣ ሩድ ቫን ኒስተር ሮይን አይነት ከነዛ መካከል አንደኛው ኤንዞ ማሬስካ አንደኛው ነበር እና 2010 ላይ ነበር በክረምት ወደዛ የማላጋ ቡድን የሄደው የአሁኑ የቼልሲ አሰልጣኝ። ለቻምፒየንስ ሊግ ግማሽ ፍጻሜ ለማለፍ ተቃርበው ነበር። እድለቢስ ነበሩ፣ በዳኝነቱም በምኑም በጣም እንግዳ ውሳኔዎች የተወሰኑበት ጨዋታ ነው የየርገን ክሎፕ ዶርትሙንድ እንዳሸነፈ ወደ ግማሽ ፍጻሜ ያለፈ፣ ግን ያ የዶርትሙንድ ጨዋታ በእኔ እምነት ሊያልፍ ይገባው የነበረው ሪያል ቤቲስ ነበር። ያኔ ዩኒቨርሲቲ ነበርኩ፣ እርግጠኛ አይደለሁም የሰኝ እንዳየወትኝ ጨዋታ ግን፣ በጣም አንዳንድ የምትናደጅባቸው ዳኝነት ውሳኔዎች አሉ። ከነዛ ጨዋታዎች መካከል አንደኛው ነው ለኔ። እና ማሬስካ የዛ የማላጋ ቡድን አባል ነበር፣ ግን እዛ ቡድን ውስጥ ሌላ ማን ነበር? የዋኪን ሳንቼዝ፣ ኢስኮ አላርኮን አሁን እንደገና ደህና ክህሎቱን በሚገባ እያሳየ ያለው ተጫዋች ቅድም ያነሳ ነው። እና ዊሊካ ባየሮ። ዊሊካ ባየሮ የድሮሲቲ በረኛ ነበር፣ ቼልሲም በረኛ ነበር። አሁን ደግሞ የማን ምክትል ነው? የኤንዞ ማሬስካ ረዳት ነው። ቼልሲ ውስጥ ከረዳቶቹ መካከል አንደኛው ነው። እና ሁለቱ ረጅም ትውውቅ ያላቸው ብቻ መሆናቸው ሳይሆን በሁለቱም መልበሻ ክፍል ውስጥ ደግሞ እንዲህ ከማላጋ ጋር ከፔሌግሪኒ ጋር ከመንጋ የስራ ቅብኝት የነበራቸው ሰዎች አሉ። ያኔሳቸው በማላጋ በነበሩበት ጊዜ ግን ማሬስካ ከድሮ ጀምሮ አሰልጣኝ መሆኑ እንደማይቀር ይታወቅ ነበር ይባላል አሉ። ስለ አሎንሶም እንዲህ ስናነሳ ነበር ትላንትና እየተጫወቱ ይሄማ አሰልጣኝ መሆኑ አይቀርም። የምታያቸው ለምሳሌ ስለ ሮድሪ እንዲ አይነት ስሜት አለኝ። ስለ ጉንዶዋን ከጓርዲዮላ ጋር የመስራት እድል ማግኘታቸው አንድ ነገር ነው። ጉንዶዋን ክሎፕም ጋር አብሮ ሰርቷል። ስለዚህ እድለኛ ነው ከትልልቅ የእኛ ዘመን አሰልጣኞች ጋር አብሮ በመስራቱ። ግን ደግሞ ሲጫወትም ሲናገርም ስታዩ ሲቲ ውስጥ ያሉት ብዙዎቹ ተጫዋቾች እንደዚህ አይነት ስሜት ይሰጡሻል። ቤርናርዶ ሲልቫም፣ ሮድሪም፣ ጉንዶዋንም ሻቢ አሎንሶ እንደዚህ አይነት ተጫዋች ነበር። ስለ ፔድሪ ሲጫወትም ስታዩ ጨዋታውን ፕሮሰስ የሚያደረግበትን መንገድ ስታይ የሆነ ቀን አሰልጣኝ ቢሆን አያስገርምም። ምክንያቱም ገና በሀያ አመቱ እየተጫወተ ተጫዋቾቹን በተመለከተ ፖዚሽኒንጋቸውን በተመለከተ መመሪያ ሲሰጥ አንደኛውን ዋይድ ሁን ልኝ ሲል አንደኛው ና ሲል ኦልሞስት ሜዳ ውስጥ ያለ ኮች ይመስላል። ፔፕ እንደዛ አይነት ነበር። አርቴታ እንደዛ ነበር ሲጫወት እንደ ኮች ነበር ይጫወት የነበር ይሆኑ የሆኑ አሉ። ብዙዎቹ ደግሞ አማካዮች ናቸው። ብዙዎቹ አሁን በአውሮፓ ምርጥ የምታያቸው አሰልጣኞች አብዛኞቹ አማካዮች የነበሩ ናቸው። ቦታው ራሱ የሜዳ ውስጥ አሰልጣኝ እንድትሆን የሚያበረታታ ነው። ማሬስካ በእነዚያውን በጠቀስኳቸው ተጫዋቾች ደረጃ አልተጫወተም፣ ይሆናል ግን እንዲህ አሰልጣኝ መሆኑ አይቀርም እየተባለ ይጠቀስ ነበር። ያኔ ጥልቅ ሀሳቢ ነው ስለ ጨዋታው ስለ ጌሙ። በሴቪያ በነበረበት ጊዜ በተለይ አሁን ባለፈው ስናነሳ ተዚል ይችላል በ የቤቲስ ደጋፊዎች ይጠሉኛል ሲል ነበር የሴቪያ ተጫዋች ስለነበር፣ ሴቪያ እና ሪያል ቤቲስ አይዋደዱ። የስፔን ትልቁ ደርቢ ይሉታል አንዳንዶች፣ ኤልግራን ደርቢ ምክንያቱም ኤል ክላሲኮ የአንድ ከተማ ደርቢ አይደለም የማድሪድ ደርቢ ትልቅ ነው ልክ ነው ግን ይሄኛው ደግሞ የበለጠ የማድሪድም እንደዚህ ሶሲዮ ፖለቲካል ምክንያቶች አሉት የኢኮኖሚ የአንደኛው ፕሮሌታሪያት ነው አንደኛው ሀየር ክላስ ነው ስለዚህ የራሱ ምክንያቶች አሉት ግን ይሄኛውም ልክ ነው ኤል ግራን ደርቢ ነው ትልቁ ደርቢ የሚሉት በዛ ምክንያት ነው ስፔኖቹ ስለዚህ አይወዱትም ቤቲስ ደጋፊዎች የሚጠበቅ ነው ግን ሴቪያ ውስጥ ያለ ያ ከአሰልጣኞች አሁን የምንጠብቀው የሊደርሺፕ የመሪነት ምልክቶችን ጭምር ያሳይ ነበር እና አሰልጣኝ መሆኑ አይቀርም። በቼዝ ደግሞ ይወዳል። ስለዚህ ቼዝ ትዕግስት፣ ማሰብ፣ ስትራቴጂክ መሆን ምናምን ይፈልጋል። ስለዚህ ሁ አሰልጣኝነት እንትን ነበር። ለዚህ ነው እሳቸው አልገረመኝም የሚል አስተያየት የሚሰጡት አሰልጣኝ ሲሆን እንደዚህ አልገረመኝም ብለዋል። ከዛ ሴቪያ የመጀመሪያዎቹን የዩሮፓ ሊግ ዋንጫዎች ሲያሸንፍ በታሪኩ የዛ ቡድን ተጫዋች ነበር። መጀመሪያ ዋኪን ካፓሮስ፣ ከዛ ዋንዴ ራሞስ፣ የነዛም አሰልጣኞች ተጫዋች ነበር። በመሀል ወደ ኦሊምፒያኮስ ሄደ። ተመልሶ ሲመጣ ነው ለማላጋ የተጫወተው። ሁለት ዓመት ከእሳቸው ጋር ሰርቷል። ከዛ ሁለት ዓመት እሳቸው የዌስትሀም አሰልጣኝ በነበሩበት ጊዜ ምክትላቸው ነበር። የእሳቸው ምክትል አሰልጣኝ ሆኖ ደግሞ ለሁለት ዓመት በዌስትሀም ከእሳቸው ጋር ሰርቷል። ስለዚህ አጠቃላይ አራት ዓመት ከእሳቸው ጋር ቆይቷል። ለዚህ ነው ከጨዋታው በፊት በዩኤፋ ዌብሳይት ላይ ያለ አንድ ቃለ ምልልሱ ላይ ሲናገር የእኔ ፋዘር ፊገር ነው በፕሮፌሽናል ፉትቦል እና አሁን ላለሁበት ቦታ ብዙን ምስጋና የምሰጠው እሱ ነው። ወደ አሰልጣኝነት ለመምጣት ስንደረደር እነዛን ብዙ ቱሎች የሰጠኝ እሱ ነው። አሁን ደግሞ ወደዚህ ደረጃ እንድመጣም ምክንያት ሆኖኛል ብሏል። በኋላ በጓርዲዮላ ስር ደግሞ በ2022/23 የውድድር ዘመን በዛ የትሬብል አሸናፊ የሲቲ ቡድን ውስጥ የፔፕ ምክትል ሆኖ ሰርቷል። ወደ አሰልጣኝነት የሚንደረደር ሰው ከፔፕ ጋር መስራት በጣም ያስፈልገዋል። ለዚህ ነው ቬንሶን ኮምፓኒ ሲናገር አስር ዓመት ዩኒቨርሲቲ ገብቶ የእግር ኳስ ኮቺንግ እንደ ማጥናት ነው ከሱ ጋር መስራት ይለም። ስለዚህ ለአሰልጣኝነት ታጥቋል መጨረሻ ላይ በሚገባ ከፔፕ ስር እየተማረ ስለነበር፣ ስለዚህ የሁለቱ አሰልጣኞች ግንኙነት ነው። ፔሌግሪኒ ደግሞ እኔ ለምን ከዚህ በላቀ ክብር እንደማናነሳቸው አላውቅም፣ ኤክሰፕሽናል አሰልጣኝ ናቸው። ዛሬ ባይ ዘ ወይ ሪከርድ ሊያሻሽሉ ይችላሉ። በአውሮፓ ውድድሮች ታሪክ በእድሜ ትልቁ አሰልጣኝ ዋንጫ ያሸነፈ አሰልጣኝ በመሆን አምና ጋስፔሪኒ በ66 አመታቸው ዩሮፓ ሊግን ሲያሸንፉ ባለ ሪከርድ ነበሩ 71 ዓመታቸው ነው የሚገርም ነው ግን አምና አንቼሎቲ ሆሴ ሉዊስ ሜንዲሊባር ጋስፔሪኒ ሁሉም ሴቹሶሪያን ነው የሚሏቸው ሴቹሶሪያን ነው የሚባል ከ60 ከ70 አመት በላይ ያለ ሰው የሚጠራበት አጠራረን እንደዛ ናቸው አሁን 71 ዓመት ከ140 ምናምን ቀን ነው እድሜያቸው ስለዚህ አዲስ ሪከርድ ይይዛሉ ለዚህ ነው የሆነ ጊዜ አይ ልክ ነው። አሁን የዴኒ አሰልጣኞች ወጣቶች፣ ኮንትሮል ፍሪኮች አንዳንዶቹ ሜሜት ሾል ደግሞ እንዳላቸው ከዚህ በፊት የመጫወት ታሪክ የሌላቸው እንደ ናገልስ ማናኘቶቹን አሰልጣኞች፣ የላፕቶፕ አሰልጣኞች ምናምን የነዚህ ት አሰልጣኞች ዘመን ነው አዲስ ሀሳብ ምናምን አለ እነሱ። ግን ክላውዲዮ ራኒሪ ሮማ ውስጥ ከመልቀቃቸው በፊት የሰሩትን ስራ ስታይ፣ ጋስ ብዛ የሚሰሩትን ስራ ስታይ፣ አንቸሎቲ እስከ አምና ድረስ ጋስ ሌሎች ማሰልጣኝ አሁን ደግሞ ፔሌግሪኒ የሚደንቅ ሪከርድ ግን በፊት ሪቨር ፕሌት፣ ኮሎ ኮሎም፣ ቪያሪያልም፣ ማላጋም፣ ማንቸስተር ሲቲም ውስጥ በጣም ስኬታማ ነበሩ። የእሳቸው ሪያል ማድሪድ እኮ የፔፕ ቡድን ሰለባ ነው የነበሩ የመጀመሪያው ሲዝን እነ ክርስቲያኑ የመጡበት ሲዝን እኮ አሰልጣኝ ነበሩ እሳቸው ናቸው። 99 ነጥብ ነው ይዘው የጨረሱት በዛ አመት። ግን በቂ አለ። 96 ነጥብ 96 ነጥብ፣ ግን ባርሳ 99 ነጥብ ነበረው። ስለዚህ አንዳንድ የፉክክር ሰለባ ትሆኛለች እነ ማድሪድ ዋንጫ ሳያሸንፍ ማጠናቀቅን አይቀበልም። ጆዜን ከዛ በኋላ መጣቸው እና በማድሪድም ለእኔ መጥፎ አልነበረም ሪከርዳቸው። በተለይ ደግሞ የሽግግር አመት ነው ብዙ አዳዲስ ስታሮች ያመጡበት አመት ስለነበር ግን ቁጥሩን ካየሹ ዘጠና ስድስት ነጥብ ስንት ነው ዘንድሮ የባርሰሎና ነጥብ? ዘጠና አልሞላ ሰማኒያ ስምንት መሰለኝ ሰማኒያ አራት ስለ ሰማኒያ ስምንት መሰለኝ። ሁለቱ በእርግጥ የተለያየ ሲዝን የተለያየ ሲዝን ነው። ሁሉንም ሲዝኖች ማወዳደር ትክክል አይደለም፣ ግን ምርጥ አሰልጣኝ ናቸው። በቪያሪያል ደግሞ የገነቡት ቡድን እንደዚሁ አስደናቂ ነበር። ግን በቤቲስ ይሄ የቤቲስ ምርጥ ጊዜ ነው። ምሳ ባለፉት አምስት አመታት እያንዳንዱን ሲዘን የአውሮፓ ውድድር ላይ የውድድሩ አይነት ሌላ ሊሆን ይችላል። ቻምፒየንስ ሊግ አልተሳተፈም። ግን በወጥነት ለአምስት አመት በተከታታይ የአውሮፓ ውድድር ላይ የተሳተፉ ቡድኖች ሪያል ማድሪድ፣ ባርሴሎና፣ አትሌቲኮ ማድሪድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲ፣ ማንቸስተር ዩናይትድ ያው በሚቀጥሉ አመት አይኖርም። ግን እስካሁን ድረስ ከዚኛው ሲዘን ድረስ ሮማ ፓሪስ ሳንጀርመን፣ ባየር ሌቨርኩዘን፣ ባየር ሚኒክ፣ ቦሩሲያ ዶርትሙንድ ና አይንትራንክ ፍራንክፉርት ብቻ ናቸው ለአምስት አመት በተከታታይ። ቤቲስ ከነዚህ መካከል አለበት፣ ኮንሲስተንትሊ እዚህ ቦታ ላይ መጥቷል። ስለዚህ በክለቡ የ117 ዓመት ታሪክ ውስጥ ምርጡ ጊዜ ይሄ ነው። ምክንያቱም 2022 ላይ ደግሞ ኮፓ ዴል ሬም አሸንፈዋል። ስለዚህ ዋንጫም ነበራቸው። አሁን ደግሞ ለሌላ ዋንጫ ነው እየተፋለሙ ያሉት። ስለዚህ ፔፔሜል ወደ ላሊጋው ያሳደጉት 2011 ላይ ለመጨረሻ ጊዜ ያልወረደው ያኔ ነው። ከዚያ በኋላ ግን በወጥነት በአውሮፓ ውድድሮች ላይ የሚሳተፍ አሁን ደግሞ ለፍጻሜ በታሪኩ ለመጀመሪያ ጊዜ የደረሰ ብዙ ተጫዋቾች የእግር ኳስ ሕይወታቸው እንዲያንሰራራ ያደረገ ነው። ለቼልሲ ለቪንዲኬሽን ይጠቅም እንደሆን አላውቅም። በመጨረሻ ያ ሁሉ ኢንቨስትመንት እኮ ለዚህ ነው ሚያስብ አይመስለኝም። የኢሮፓ የኮንፈረንስ ሊግ ማሸነፍ ግን ለመጀመሪያ ጊዜ ዋንጫ ማሸነፍ ግን ሲምቦሊክ ነው ቀላል ዋጋ አልሰጠውም በእኔ አስተያየት። ምክንያቱም ብዙ ትችት ነበር። ብሉኮ የቼልሲ ባለቤት ሆኖ 2022 ላይ ከመጣበት ጊዜ ደው የክሪሌ ካፒታል 1.3 ቢሊዮን ዩሮ ወይ ከዛ በላይ የተለያዩ ስታቲስቲክሶችን የተለያዩ ብዙኃን መገናኛዎች ላይ ታገኛለሽ እና የሆነ ጊዜ መልበሻ ክፍል ቆጠቦ ተጫዋቾቹ አንድ ላይ መፍሎ ክፍል ውስጥ ሎ የተወሰኑት ይወጣሉ ወይ የሆነ መፍረስ አለበት ተብሎ እየተባለ ብዙ ነገር ይነገር ነበር። የአንዳንዶቹ ዝጉሮች ሎጂክም ለመረዳት፣ የአንዳንዶቹ ኮንትራቶችንም ርዝመት ለመረዳት ያስቸግር ነበር። ስለዚህ ብዙ ትችት ቀርቧል እና ትችቶቹ በሙሉ ማይረቡ ነበሩ ለማለት አይቻልም። ግን ቢያንስ ለነ ቶድ ቦሊ ቤግዳድ ኤግባሊ ለሌሎቹም ሰዎች ግን አሁን ቪንዲኬትር ነለ ግን ምክንያት አላቸው። ውብ ሳምንት ሊሆን ይችላለ ቼልሲ ይሄኛው፣ ምክንያቱም ባለፈው ሳምንት የቻምፒየንስ ሊግ ስፍራን አግኝተዋል። ከሮማን መልቀቅ በኋላ የመጀመሪያው ነው። አሁን ደግሞ ዋንጫ ካሸነፉ የመጀመሪያው ይሆናል። ሁሉንም የአውሮፓ ውድድሮች ኮንፈረንስ ሊግ፣ ሮፓ ሊግ፣ ቻምፒየንስ ሊግ ያሸነፈ የመጀመሪያው ይሆናል። ማሬስ ከዋንጫ ካሸነፈ ለቼልሲ አሰልጣኝነት የመጀመሪያው ይሆናል። በቀደም ያው ወጣ ያለ ንግግር ተናግሯል እንደምታቂው ወጣቶች ናችሁ አላችሁ ምን አላችሁ። መጨረሻ ላይ ግን ተሳተፍን አለ። እስካሁን ድረስ በአብዛኛው በቢ ቡድን ሲጫወት ነበር። ይህኛውን የውድድር ዘመን ፓልመር ለምሳሌ አንድም ጎል አላስቆጠረም በዚህ ውድድር። ለነገሩ የመጀመሪያው የውድድር ዘመን የሊግ ምዕራፉም ላይ አልተጫወተም። አሁን ግን እንግዲህ ማርክ ጊዩ ነው ከከፍታዊ ጎል አስቆጣሪያቸው በዚህ ውድድር ላይ ስድስት ከዛ እንኩንኩ አምስት አንዳንዶቹ ጨዋታዎች ላይ በአቨሬጅ ሶስት ጎል እያስቆጠሩ፣ እንደ ኖዋ አይነቱ ቡድን ላይ ስምንት ጎል እያስቆጠሩ ነበር ያሸነፉት። ለእነሱ በጣም ቀላል ውድድር ነው፣ ግን የዋንጫን ጉዳይ ማሳነስ ተገቢ አይደለም። ስለዚህ ልክ ነው፣ ለቼልሲ ፈታኝ አይደለም። የቻምፒየንስ ሊግ ቡድን ነው፣ ከትላንት በስቲያ እንዳል ነው። ካሸነፉ ግን ሲምቦሊክ ነው። ስለዚህ በወጣት ተጫዋቾች ለተገነባ ቡድን ማሸነፍ እንችላለን የሚል መልእክት ያስተላልፋል። ለሌሎች ድሎች መንደርደሪያም ሊሆን ይችላል። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከአምስት ዶላር እስከ ሀያ ሺህ ዶላር መላክ የሚችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርስዎም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ፣ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ?